የኔ ውድ ከምልህ በላይ በጣም ደስ ብሎኛል በጣም ደስ ብሎኛል ከምልህ በላይ ሰርፕራይዝ ነው እና በቃ ዝም ብለህ ጫማ ባታረግ ሰርፕራይዙን እኮ አንተ ስላላወቅህ እኔ የምር ቁጭ በል እዚህ ጋር እዚህ ጋር አይደለም እንዴ ና ይኸው እዚህ ጋር ወንበር አለን ተጨፍንክ ነው ነው በቃ ብላክስ ተገኝ አትታየኝም በሚል ሙድ እየቀረብከኝ እኮ ነው። ወይኔ በመኪና ነው ገጠር እግዚአብሔር